ይስጥልን ክቡራትና ክቡራን፣ ይህ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የብዙኃን መገናኛ ስርጭት አገልግሎት ድርጅት ኢኦቲሲቲቪ ወደ እናንተ የሚደርሰው ዜና ቤተክርስቲያን ነው። ከዜናዎቹ ጋር አቤል አሰፋ አብሬያችሁ ቆያለሁ። ተከታተሉ። በሰሜን ሸዋ ሀገረ ስብከት በምንጃር ሸንኮራ ወረዳ በአረርቲ ደብረገነት ቅድስት ማርያም ቤተ ክርስቲያን የሕንፃ ርብራብ መደርመሱን ተከትሎ ለሕልፈተ ሕይወት ለተዳረጉ ምዕመናን ብፁዓን አበው ሊቃነ ጳጳሳት በተገኙበት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ጸሎተ ፍትሐት ተከናወነላቸው። ዲያቆን ቴዎድሮስ ፍስሃ በሰሜን ሸዋ ምንጃር አረርቲ ደብረ ገነት ቅድስት ማርያም ቤተ ክርስቲያን አዲስ በሚሰራው ሕንፃ ቤተ ክርስቲያን የመወጣጫ እንጨት መደርመስ ምክንያት ሕይወታቸውን ላጡ ምእመናን ጸሎተ ፍትሐት ተደረገ። ብፁዕ አቡነ ማቴዎስ የምስራቅና የሰሜን አፍሪቃ አህጉረ ስብከት እና የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የመገናኛ ብዙኃን ስርጭት ድርጅት የበላይ ጠባቂ መሪነትም ጸሎተ ፍትሀይ ተካሂዷል። በጸሎታው ባስተብቆታ ሳሪ ተምረት አቁራሪ ተማት አፍጣኝ ተረዴት መዝገበ ጸሎት መቤታችን ከልጇ ከወዳጇን ታማልደን ቸርነት ምህረት የባህሪ ገንዘብ አምላካችን ቸርነቱን ምህረቱን እንዲያድለን በርናባስ የዋግ ኅምራ ጉረ ስብከት ሊቀ ጳጳስ የዕለቱን ትምህርተ ወንጌልም ሰጥተዋል። እንግዲህ ዛሬ የምናስበው የድካማችን ዋጋ ለማግኘት የምስጋናቸውን ዋጋ ለማግኘት በረከት አግኝተው ወደ ቤታቸው ሊመለሱ በቅድስት ቤተ ክርስቲያን ተሰብስበው በጸሎት በስግደት መስዋዕት የጸሎት መስዋዕት በማቅረብ የተገኙት በአረርት ቅድስት ማርያም ቤተክርስቲያን፣ ህይወታቸው በቅጽበት ህይወታቸውን በቅጽበት ያጡትን ወገኖች ነው የምናስበው። እነዚህ ወገኖች ቅድም ሲዘመር እንደነበረው የሄዱበት ምክንያት በረከትን ለማግኘት ነው፣ ዋጋን ለማግኘት ነው፣ ለመቀደስ ነው። ለዚህ ፕሮግራም ነበር። ነገር ግን አዎ ካለፍታ እግዚአብሔር ወካለፍታ ሰው የራሱን የሆነ እቅድ አለው። እግዚአብሔር ደግሞ ከሰው የተለየ ከሰው የተሻለ በሰው የማይመረመር የራሱ የሆነ እቅድ ዓላማ አለው እና ስለዚህ ታዲያ ሊቁ ሀቦሙ አስፈስባቶሙ የድካማቸውን ዋጋ ስጣቸው። እነሱም የሄዱት ዋጋ ለማግኘት ነበር። ወደዚያች ወደዚህ አጭ ቤተ ክርስቲያን ሄዱት ስለታቸውን አማቸውን ይዘው ነበር የሄዱት። ታዲያ በዚች ዕለት በዚያች ቀን ድንገተኛ ጥሪ ደረሰ። ጥሪው የመንፈስ ቅዱስ ነው። ጥሪው የበረከት ነው። ጥሪው በእግዚአብሔር ዘንድ የተለየ ነው። ጥሪው ሀዩ ከመላእክት የሚያደርግ ነው። አዎ እነዚህ ሰዎች በስጋ ተለዩ እንጂ አልሞቱም። ጌታችንም እንዲህ ነው ያለው ወለት ከሰ ይሞተት ልጅ አልሞተችም ነው ያለው። በአለመስፍኑ ልጅ የሞተች እያለ እያለቀሰ ሲሄድ ልጅ አልሞተችም። ምክንያቱም ሞተ የሚባለው በሞተ ስጋ ላይ ሞተ ነብስ በረዳተ መቃብር ላይ ረዳተ ገሃነም ሲጨመር ነው ሞት የሚባለው። በተለይም በእግዚአብሔር በቤቱ ሲመላሉስ የነበሩ ሰዎች የሰማይትነት ቀን ያቺ ቀን የሰማይትነት እለት ናት። በመጨረሻም በመጋቤ ስርዓት ብርሃኑ ካሳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጠቅላይ ቤተ ክህነት ይግባኝ ሰሚ መንፈሳዊ ፍርድ ቤት ሰብሳቢ የጥንቃቄ መልእክትም ተላልፏል። ስመያምር ሰብዘ ይመጽ ላይ ሊሆ ሰው በየዕለቱ የሚመጣበት ላያውቅምና ብሎ ተናግረዋልና ይህ ሞት ቅድም በትምህርቱ በሰፊው በሊቃውንቱ እንደተነገረው እንደተዘመረው ሁሉ ቅዱስ ቦት ነው የሚባለው፣ የቅዱሳን እረፍት ነው። ጻይር ሞት የሌለበት በመሆኑ ለቀሪ ቤተዘመድ ቤተ ቤተሰብ ሁሉ መጽናናት እንዲኖር ነው። እንዲያውም እግዚአብሔር የነዚህን ሰዎች እድል ለእኛም በሰጠን የሚያሰኝ ነው። ጻይር ሞታን ሱን ጣሉኝ ሳይባል ወገን ዘመድ ቤተሰብ ሳያስቸግሩ በዚህ መልኩ ወደ እግዚአብሔር ህደው ወደ ቤተ ክርስቲያን ህደው የቤተ ክርስቲያኒቱ ባለቤት የቤተ ክርስቲያኒቱ ጉልላት ወደ ሆነው ወደ ፈጣሪያቸው በመሄዳቸው የሚያስቀና ሞት ነው የሚሆነው። ስለዚህ ቤተ ዘመድ ሁሉ ሊጽናና ሊበረታታ ይገባል። በተጨማሪም ህንፃዎች ሁሉ ሊፈተሹ ይገባል። በተለይ ድልድዮች፣ ህንፃዎች፣ የሚሰሩ ቤቶች ሁሉ አደጋ እንዳያስከትሉ በጠቅላላው በዓለም አቀፍ ደረጃ ይሄ መልእክት ጥንቃቄ ሊወሰድበት የሚገባ ነው። የደቡብ ምዕራብ ሸዋ ሀገረ ስብከት ለ13ኛ ዙር ያስተማራቸውን 41 የአብነት ተማሪዎችን ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋ ሀገረ ስብከት የምስካየ ሕዙናን መድኃኔ ዓለም ገዳም ሊቀ ጳጳስ በተገኙበት አስመረቀ። መጋቢ ምስጢር ሳህሉ አድማሱ የደቡብ ምዕራብ ሸዋ ሀገረ ስብከት በተለያዩ የሀገራችን ቋንቋዎች ለ13ተኛ ዙር ያስተማራቸውን 41 ደቀ መዛሙርት ብፁዕ አቡነ ሳዊሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጠቅላይ ሥራ አስኪያጅ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት የምስካየ ሕዙናን መድኃኔ ዓለም ገዳም ሊቀ ጳጳስ፣ የደቡብ ምዕራብና የሸገር አህጉረ ስብከት የሥራ መሪዎች፣ የአድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን የሰንበት ትምህርት ቤት መዘምራንና ሕዝበ ክርስቲያን በተገኙበት ባሳለፍነው መስከረም 25 ቀን 2018 ዓ ም በወሊሶ ፈለገ ብርሃን መንበረ ጵጵስና እግዚአብሔር አብገዳም አስመርቋል። ማሰልጠኛው ለተመራቂ ደቀ መዛሙርት የሚሰጣቸው የትምህርት ዘርፎች ትምህርተ ሃይማኖት፣ የቤተ ክርስቲያን ታሪክ፣ የስብከት ዘዴ፣ የመጽሐፍ ቅዱስ ጥናት፣ ምስጢራተ ቤተ ክርስቲያን፣ ሥርዓተ ቤተ ክርስቲያን፣ ትምህርተ ኖሎት፣ ሥርዓተ ቅዳሴ፣ ነገረ ማርያምና ነገረ ክርስቶስ መልካም አስተዳደር መሆናቸው በምረቃ መርሃ ግብር ወቅት ተብራርተዋል። የወሊሶ ካህናት ማሰልጠኛ ከተቋቋመ አስራ አምስት ዓመታትን ያስቆጠረ ሲሆን በመጀመሪያ የማሰልጠን ሥራውን ለሦስት ወራትና በቀጣዩ ደግሞ ለስድስት ወራት የሚቆይ ሲሆን በአሁኑ ጊዜ ግን የመማር ማስተማር ቆይታው ወደ አንድ ዓመት ከፍ ማለቱን ከማሰልጠኛ ያገኘነው ማስረጃ ያመለክታል። በምረቃ መርሃ ግብሩ መሠረት በመጋቢ አይላፍ ቀሲስ ተስፋዬ ቄንጢሳ ትምህርተ ወንጌል ተሰጥቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱ ምን ብሏቸዋል? እናንተ የዓለም ብርሃን ናችሁ ይላል። በዓለም ላይ ብርሃን እንዲሆኑ ብርሃን ሰጪ፣ በተለይ ሻማንና ጧፍን ብትመለከቱ እነሱ ይነዳሉ፣ እነሱ ይቀልጣሉ፣ ነገር ግን አካባቢው በብርሃን ይሞላል። አገልጋዮች የአገልግሎታቸው ውጤት ብርሃን ይሆናል። በመጨረሻም ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ሥራ አስኪያጅ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት የምስካዬ ሕዙናን መድኃኔ ዓለም ገዳም ሊቀ ጳጳስ ለተመራቂ ደቀ መዛሙርት ባስተላለፉት የእንኳን ደስ አላችሁ የመልካም ምኞት አባታዊ መልእክት ጌታችን መድኃኒታችን ኢየሱስ ክርስቶስ አልጫውን ዓለም እንዲያጣፍጡ ቅዱሳን ሐዋርያትን ወደ ዓለም በላካቸው ጊዜ ብዙ ፈተና እንደገጠማቸው ሁሉ እኛም ፈተናዎችን እየተቋቋምን ተመራቂ ደቀ መዛሙርትን ከየወረዳው በመሰብሰብ በቋንቋዎች እያስተማርን እንገኛለን። በመሆኑም የዛሬ ተመራቂዎች ቅድስት ቤተ ክርስቲያን በዚህ ኑሮ ውድነት እንዳስተማረቻችሁ እናንተም አልጫውን ዓለም በወንጌል አገልግሎት እንዲታጣፍጡት አደራ እንላችኋለን ብለዋል። ብዙ ፈተናዎች ይጠብቋቸዋል። ከቤትም፣ ከውስጥም፣ ከውጭ ብዙ ፈተናዎች አሉ። የገሌ ልጅ አይደለም እሱንም ያስተምረን የሚሉ ከውስጥ ከቤተክርስቲያን ውስጥ ይነሳል። ስለዚህ እናንተ ጠንክራችሁ ማስተማር ይገባችኋል። እስከ ዛሬ አመት ድረስ ብዙ ትርፍ ማትረፍ አለባችሁ። በተለይ የጠፉትን ወገኖቻችን እንዲመለሱ ወደ ቤታቸው እንዲመጡ የማድረግ የመስራት የማስተማር ምንም ቢመቻችሁም ባይመቻችሁም ብታገኙም ብታጡም ጠንክራችሁ ማስተማር ይገባችኋል። የእናንተ እድገት በዚህ ብቻ አይደለም የሚቀረው፣ ነገ ሌላ አለ፣ ኮሌጅ አለ፣ ዩኒቨርሲቲ አለ፣ ብዙ ማደግ አለ። ስለዚህ እናንተ አሁን ጀመራችሁ እንጂ አልፈጸማችሁትም። ገና ነው የእናንተ እድገት ማለት ነው። አሁን የዝግጅት ጊዜ ነው። ከዚህ በኋላ ወደ ከፍተኛው ትምህርት የምትገቡበት ጊዜ ዝግጅት ስለሆነ ስለዚህ በደንብ አርጋችሁ ተዘጋጁ፣ ዝግጅት አርጉ። ዓመት ሙሉ ተመራችኋል። አሁን ደግሞ የበለጠውን ደግሞ መዘጋጀት ይገባችኋል። ጠንክራችሁ እንድታስተምሩ በጣም አደራ እንላችኋለን። በሸገር ከተማ ሀገረ ስብከት በሰበታ ፉሪና ገላን ጉዳ ክፍላተ ከተማ ቤተ ክህነት ጽሕፈት ቤት የሰበታ ደብረ ቅዱስ ቅድስት አርሴማ ሕንጻ ግንባታ ጉልላት ላይ መስቀል የማስቀመጥ ስነ ስርዓት ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅ የደቡብ ምዕራብ ሸዋና ሸገር ከተማ ሀገረ ስብከት የምስካየ ኅዙናን መድኃኔ ዓለም ገዳም ሊቀ ጳጳስ በተገኙበት ተከናወነ። መጋቢ ምስጢር ሳህሉ አድማሱ በሸገር ሀገረ ስብከት በሰበታ ክፍለ ከተማ ቤተ ክህነት የሰበታ ደብር ቅዱስ ቅድስት አርሴማ የሕንፃ ግንባታ ስራን ተከትሎ በሕንፃው ጉልላት ላይ የሚቀመጠው መስቀል ተዘጋጅቶ የተጠናቀቀ በመሆኑ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት የምስካየ ሕዙናን መድኃኔ ዓለም ገዳም ሊቀ ጳጳስ ሰባርኮ ተባርኮ ባሳለፍነው መስከረም 25 ቀን 2018 ዓ.ም በሕንፃው ራስ ላይ እንዲቀመጥ ተደርጓል። የጉልላት መስቀሉ በሕንፃው ራስ ላይ እንዲቀመጥ በተደረገበት ወቅት የአድባራትና የገዳማት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ የወንጌል መምህራን፣ የሰንበት ትምህርት ቤት መዘምራንና በርካታ ማኅበረ ምእመናን ወምእመናት ተገኝተዋል። ብፁዕነታቸው ለተሰበሰበው ሕዝበ ክርስቲያን ባስተላለፉት የእንኳን ደስ አላችሁ የመልካም ምኞት አባታዊ መልእክት የግንባታ ሥራው በቅርብ ጊዜ ተጀምሮ እዚህ ደረጃ ላይ ስለደረሰ ለመላው ምዕመናን ምስጋናችንን እናቀርባለን። እየተገነባ ያለው ሕንፃ ቤተ ክርስቲያን ትልቅ ነው። መስቀል መልዕልተ ኩሉ ነገር ተብሎ እንደተመዘገበው መስቀል ከሁሉ በላይ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋውን ስለቆረሰበት ደሙን ስላፈሰሰበት መስቀል ከሁሉ በላይ ነው በማለት ብፁዕነታቸው ሰፋ ያለ አባታዊ ትምህርት ሰጥተዋል። ቅዱስ ስጋውና ክቡር እንድንቀበልበት ቶሎ ያስፈልጋል። ዛሬ ነገ አስፈልግም እና ሁላችንም መረዳዳት ያስፈልጋል፣ መርዳት ያስፈልጋል። ከዚህ በፊትም ረድተናል፣ አሁንም እኛም ሁላችንም እንረዳለን። ለዚህ ቤተ ክርስቲያን መርዳት ይገባናል ለማለት ነው። እኛ ሁላችንም በአቅማችን ቤተክርስቲያናችን ለዚህ ቤተ ክርስቲያን እንረዳለን። ስለዚህ ሁላችሁም በርቱ፣ ጠንክሩ። ይህ ቤተ ክርስቲያን ለራሳችን ነው ለእግዚአብሔር አይደለም። እኛን የምንገለገልበት በህይወትም በሞትም የምንገለገልበት እኛ ነ ስንሞትም የምንመጣው እዚህ ነው። ልጆቻችን የሚጠመቁበትም እዚሁ ነው። ስንጣላም የምንታረቅበት እዚህ ነው። ችግር ሲገጥመንም መተን እዚሁ አቤት የምንልበት ወደ እግዚአብሔር የምናለቅስበት ቤት ነው እና የራሳችን ቤት ነው። የዘላለማዊ ቤታችን ማለት ነው። እኛ የምንገለገልበት ቤታችን። ስለዚህ ከእግዚአብሔር ጋር የምንገናኝበት የምንጸልይበት፣ ኃጢአታችንን እንዲሰራይልን በዚህ ቦታ መተን ነው የምንጸልየው፣ የምናለቅሰው፣ የምናዝነው እና ስለዚህ የዘላለም የዘላለም ቤታችን ነው። የሰራ ነው ማለት እየሰራ ነው ያለ ነው ለራሳችን ነው። ስለዚህ በርቱና ጠንከራችሁ በፍጻሜ አድርሱ። ብፁዕ አቡነ አብርሃም የኤድመንተንና የመካከለኛው ካናዳ ሀገረ ስብከት ሊቀጳጳስ ላለፉት 28 ዓመታት በካናዳ የሰጡትን አገልግሎት በማስመልከት የምስጋናና የእውቅና መርሃ ግብር ተካሄደ። መምህር ጌታቸው በቀለ ብፁ አቡነ አብርሃም የኤድመንተንና የመካከለኛው ካናዳ ሀገረ ስብከት ሊቀ ጳጳስ ላለፉት 28 ዓመታት ለሰጡት አገልግሎት የምስጋናና የእውቅና መርሃ ግብር ተካሄደ። የብፁ አቡነ አብርሃም የኤድመንተንና የመካከለኛው ካናዳ ሀገረ ስብከት ሊቀጳጳስ እና የቅዱስ ሲኖዶስ አባል የ51ኛ ዓመት ሐዋርያ አገልግሎትና 10ኛ ዓመት የሊቀ ጵጵስና ሹመት በዓልን በማስመልከት በኤድመንተን የሚገኙ የብፁነታቸው የመንፈስ ቅዱስ ልጆች ደማቅ የሆነ መርሃ ግብር መስከረም 18 ቀን 2018 ዓ ም አካሂደዋል። መላከ ሰላም ቀሲስ ገብረ ማርያም ጌትነት የኤድመንተን ደብረ ሰላም መድኃኔዓለም ቤተ ክርስቲያን ዋና አስተዳዳሪ እንደተናገሩት ብፁዕነታቸውን እንኳን አደረሶ ብለው በውጩ ዓለም በቅድስት ቤተ ክርስቲያን ሰብስበውን መንፈሳዊ ፍሬ ስናፈራ 51 ዓመታት ያለ ድካም ያበረከቱትን ሐዋርያዊ አገልግሎት ስናከብር ምስጋና ይሰማናል ብለዋል። መላከሰላም ሰላም ቀሲስ ገብረ ማርያም ጌትነት የኤድመንተን ደብረ ሰላም መድኃኔዓለም ቤተ ክርስቲያን ዋና አስተዳዳሪ እንደተናገሩት ብፁዕነታቸውን እንኳን አደረሶ ብለዋል። ምላከ ሰላም አያይዘው በውጭው ዓለም በቅድስት ቤተ ክርስቲያን ሰብስበውን መንፈሳዊ ፍሬ አፍርተናል፣ 51 ዓመታት ያለ ድካም ያበረከቱትን ሐዋርያ አገልግሎትና ክብር ምስጋና ይሰማናል ብለዋል። በብፁዕነታቸው ላለፉት 28 ዓመታት በአጠቃላይ በካናዳ 25 ዓመታት በአልበርታ ክፍለ ሀገር እንዲሁም በኤድመንተን ለ21 ዓመታት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ማገልገላቸው የኤድመንተን ከተማ ካውንስልና የኤድመንተን ከንቲባ መልእክት አስተላልፈዋል። የኤረን ሪቨር ፎርድ የኤድመንተን ከተማ ካውንስል በመልእክታቸው እንደገለጹት በዚህ ዝግጅት ላይ በመካከላችሁ እንድገኝ ስለጋበዛችሁን ከልቤ እጅግ አመሰግናለሁ። በዚህ የተከበረ ማኅበረሰብ መካከል የተወደዱ መንፈሳዊ መሪዎችን ለማክበር በዚህ ልዩ ምሽት ፕሮግራም ላይ በመገኘቴ ታላቅ ክብር ይሰማኛል። ኤድመንተን የተለያዩ የእምነት መሰረት ያላቸው መንፈሳዊ ማኅበረሰቦች የተቀመጡባት ከተማ መሆኗን የምንኮራበትና የምንበረታታባት ከተማ አድርጓታል። በተለያዩ ሃይማኖታዊ ማህበረሰቦች መካከል ያሉ የጋራ እሴቶች ስላሉን ልዩነታችንን ለመቀበልና ለማክበር ያበረታታናል። እንደ ከተማም በተለያዩ የእምነት ማህበረሰቦች ያላቸውን አስደናቂ ልዩነቶች ማክበር በጣም አስፈላጊ ነው። ይህ ፕሮግራም የምናከብረው ለሌሎችም አርአያ የሚሆንና የሚያነሳሳ አስተማሪ ፕሮግራም ነው። በከተማችን ውስጥ ያሉትን ልዩ ልዩ ሃይማኖታዊ እውቀትና አድናቆትን ለማጠናከር ያግዛል። ይህን መሰል ፕሮግራም በተግባራዊ መልኩ እንዲጠናከርም በከተማችን ከንቲባ ጽፈት ቤት በኩል አቅጣጫ መሰጠቱ ስገልጽላችሁ ክብር ይሰማኛል። ዛሬ ሁላችሁም ባደረጋችሁት የተጠናከረ መልካም ተግባር ሁሉንም እምነቶች እንደዚህ አይነት መልካም ተግባርን የበለጠ አካታች በሆነ መልኩ በተነሳሽነቱ እንዲጠናከር የምንኮራበት ከተማ እንድትሆን አድርጓታል። ቀደም ብዬ እንደገለጽኩት ዛሬ ከእናንተ ጋር ይህን ዝግጅት በመካፈሌ በጣም ደስ ብሎኛል፣ ክብርም ይሰማኛል። በእምነታችሁ ውስጥ ያለውን እድገትና የአብሮነታችንን ጥንካሬ በመልከቴ ልዩ ክብር አለኝ። ከከተማችን ምክር ቤት አባላት ሁሉና ከእኔ በኩል የብፁ አቡነ አብርሃምን ክብር የሚያመለከት ማረጋገጫ ሰነድ ወይም ሰርቲፊኬት ኦፍ ሪኮግኔሽን ይዤ ስለመጣሁ እንዳስረክብ ይፈቀድልኝ። ይህ ሰነድ በምዕራብ ካናዳ ለኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ለ25 ዓመታት ያህል በቁርጠኝነትና በፍቅር የተመላ አገልግሎት ምስጋናና ክብር መግለጫ ነው። እኔም ይህን ሰርቲፊኬት ለብፁ አቡነ አብርሃም በእጃቸውን ለማስረከብ በመታደሌ የሚሰማኝ ክብርና አድናቆት በጣም ታላቅ ነው። በዕለቱም በብፁዕ አቡነ አብርሃም የሐዋርያዊ ጉዞና ሕይወት ታሪክ የሚያጠነጥን ዶክመንታሪ ፊልም የቀረበ ሲሆን ከአያ አብያተ ክርስቲያናቱና ከምዕመናኑም ልዩ ልዩ ስጦታ ተበርክቶላቸዋል። በመጨረሻም ብፁዕነታቸው በመርሃ ግብሩ ላይ የተገኙትን መርሃ ግብሩን ያስተባበሩትን አመስግነዋል። ብፁዕነታቸው አክለውም እኔ ይህ የሚገባኝ ባይሆንም ሃይማኖታችሁና ቤተ ክርስቲያናችሁን በማክበር አባትን ለማክበር ላደረጋችሁት ሁሉ አመሰግናለሁ በማለት መልእክታቸውን አስተላልፈዋል። በመርሃ ግብሩ ላይ ጥሪ የተደረገላቸው ምዕመናን፣ የአካባቢው ካህናት አባቶች ተገኝተዋል። ለብፁ አቡነ አብርሃም የእንኳን አደረሶ መልእክትም ከብፁዋን አበው ሊቃነ ጳጳሳትም መልእክት ተላልፈዋል። ብፁ አቡነ ሳይሮስ የቴክሳስ ሀገረ ስብከ ሊቀ ጳጳስ፣ ብፁ አቡነ ማርቆስ የዋሽንግተን ሲያትልና ኦሪገን ሀገረ ስብከት ሊቀ ጳጳስ ብፁ አቡነ ዲሜጥሮስ የምስራቅ ካናዳ ሀገረ ስብከት ሊቀ ጳጳስ እና ከብፁ አቡነ ኤርሚያስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ ለብፁነታቸው እንኳን አደረሶ ሲሉ መልእክታቸውን አስተላልፈዋል። የአዲስ አበባ ሀገረ ስብከት በመልካም አስተዳደርና በሌሎች ርዕሰ ጉዳዮች ላይ ስልጠና መስጠት ጀመረ። ስልጠናው የሚሰጠው ለሀገረ ስብከቱ የክፍላተ ከተማ እንዲሁም ገዳማትና አድባራት የሥራ ኃላፊዎችና ሠራተኞች ነው። ያረካል አድማሱ ተጨማሪ ዘገባ አለው። የአዲስ አበባ ሀገረ ስብከት በመልካም አስተዳደርና በሌሎችም ርዕሰ ጉዳዮች ላይ መስከረም 26 ቀን 2018 ዓ ም ሥልጠና መስጠት ጀምሯል። ስልጠናው የሚሰጠው ለሀገረ ስብከቱ ለክፍላተ ከተማ እንዲሁም ለገዳማትና አድባራት የሥራ ኃላፊዎችና ሠራተኞች ነው። በመርሐ ግብሩ ብፁዕ አቡነ ኅርያቆስ የአዲስ አበባ የሐዲያና ስልጤ አህጉረ ስብከት ሊቀ ጳጳስ፣ መልአከ ምሕረት ቆሞስ አባ ገብረ መድህን ንጉሴ የአዲስ አበባ ሀገረ ስብከት ዋና ሥራ አስኪያጅ ተገኝተዋል። ብፁዕ አቡነ ኅርያቆስ የአዲስ አበባ የሐዲያና ስልጤ አህጉረ ስብከት ሊቀ ጳጳስ፣ ሥልጠናው የሀገረ ስብከቱን አሰራሮች ይበልጥ ለማሻሻል አስፈላጊ መሆኑን ጠቁመዋል። ትንንሽ ስልጣኖች ያሉን ብዙ ሰዎች የምንረዳበት ብዙ የተራቡ አንጀቶች በኛ ምክንያት እንዲጠግቡ ምክንያት መሆን እንችላለን። ርኅራኄው በጎነቱ ሲኖር ሕሊናችን ሰላምና እረፍት ረፍት ያገኛል። መቼም የምንናገራቸው በጣም ብዙ ነገሮች ወደ መሬት ላይወርዱ ይችላሉ። ግን ብዙ የተቸገሩ ብዙ የሚያለቅሱ ሰዎች አሉ። በእኛ ምክንያት መብላት የሚችሉ ሰዎች አሉ። እየተወያየን እየተነጋገርን እየተግባባን በሄድ ቁጥር ብዙ ድሆችን፣ ብዙ ችግረኞችን፣ ብዙ ካህናትን፣ ብዙ ሊቃውንትን በየደጀ ሰላሙ የወደቁ የቤተ ክርስቲያኒቱ ምሁራንን ቀና ማድረግ ማንሳት እንችላለን እና በተቻለ መጠን ውይይታችን መቀራረባችን ይሄ ስልጠናው ዘመናዊ አሰራርን ማስፈን የበለጠ እየጠነከረ ቢሄድ ይጠቅማል የሚል እምነት አለኝ። የአዲስ አበባ ሀገረ ስብከት ትምህርትና ስልጠና ዋና ክፍል ኃላፊ መላከ ገነት አባ ተክለ ማርያም አምኘ በበኩላቸው ስልጠናው በሀገረ ስብከቱ የሚስተዋሉ የስራ ግድፈቶችን ለማረም የሚረዳ ነው ብለዋል። አዲስ አበባ ሀገረ ስብከት እንደሚታወቀው ሁሉ በተለያየ ጊዜ የስራ ግድፈቶች እየተፈጠሩበት አገረ ስብከቱ በመቸገሩ በብፁዕ አቡናር ያቆስ አርቆ ሀሳቢነት የተዘጋጀ ስልጠና ነው። መልካም አስተዳደርን ለማስፈን ለሚመለከታቸው የስራ ላፊዎች የሚሰጥ ስልጠና ነው። ሌላው ቅጥርን፣ ዝውውርን፣ እድገትንም በተመለከተ እንደ ቤተ ክርስቲያን ህግና እንደ ቃለ ዓዋዲው እንደ አዲስ አበባ ሀገረ ስብከት ደንብ ህጉንና ህገ ቤተ ክርስቲያን ጠብቁ እንዲከናወን የተዘጋጀ ስልጠና ነው። የአዲስ አበባ ሀገረ ስብከት ዋና ጸሐፊ መጋቢ አይላፍ ማሙዬ ሸዋፍራ ደግሞ ለአምስት ተከታታይ ቀናት በልዩ ልዩ ምሁራን ሲሰጥ የሚቆየው ይህ ሥልጠና ዘመኑን በዋጀ መልኩ አገልግሎት ለመስጠት እንደሚያግዝ ገልጸዋል። ጊዜውን በዋጀ መንገድ አሁን ዓለማችን የደረሰችበትን የስልጣኔ እድገት ደረጃ ተገልጋዩ ምዕመን ወጣቱ የደረሰበትን የስልጣኔና የእድገት ደረጃ ያማከለ አገልግሎት ለመስጠት በሚያስችል መንገድ ለውጥ ለማምጣት ያስችላል ተብሎ ነው የሚጠበቀው። እንግዲህ ሁሉም የስራ ኃላፊዎች ችሎታ ማነስ ወይም ክፍተት አለባቸው ተብሎ አይገመትም። ሁሉም ለተቀመጠበት ኃላፊነት ብቁ ነው። ይሁን እንጂ ከሰው ሰው በየጊዜው ደግሞ ራስን ማየት ራስን መፈተሽ ያስፈልጋል እና ሁሉም ራሱን ፈትሾ ራሱን አይቶ ራሱን ዋጅቶ የተሻለ አሁን ከሚሰጠው አገልግሎት የተሻለ አገልግሎት ይሰጣል ተብሎ ነው የሚጠበቀው። የሲዳማ ሀገረ ስብከት ዓመታዊ የሰበካ መንፈሳዊ ጠቅላላ ጉባኤውን አካሄደ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሲዳማ ሀገረ ስብከት ዓመታዊ ጠቅላላ ጉባኤውን አካሂዷል። ብፁዕ አቡነ ዮሴፍ የሲዳማ ሀገረ ስብከት ሊቀ ሊቀጳጳስና የሐዋሳ ታቦር ፍኖተ ጥበብ መንፈሳዊ ኮሌጅ የበላይ ኃላፊ፣ ክቡር መጋቤ ጥበባት ቀሲስ ሞላልኝ መርጊያ የሀገረ ስብከቱ ዋና ሥራ አስኪያጅ፣ የሀገረ ስብከቱ የየመምሪያው የሥራ ኃላፊዎች፣ የስምንቱ ወረዳ ቤተ ክህነት የሥራ ኃላፊዎች በሐዋሳ ከተማ የሚገኙ ገዳማትና አድባራት አስተዳዳሪዎች፣ ምክትል የሰበካ ጉባኤ ሊቃነ መናብርት፣ ጸሐፊዎች፣ የሰበካ ጉባኤ አባላትና የማኅበራት ተወካዮች በጉባኤው ተገኝተዋል። ከሐምሌ 1 ቀን 2016 ዓ ም ጀምሮ እስከ ሰኔ 30 ቀን 2017 ዓ ም የተከናወኑ የሀገረ ስብከቱ የአገልግሎት አፈጻጸም ጠቅላላ ሪፖርት በዋና ሥራ አስኪያጁ ቀርቧል። በበጀት ዓመቱ አዲስ አምስት አብያተ ክርስቲያናት ታንፀው በብፁዕ አቡነ ዮሴፍ ቡራኬ ተመርቀው አገልግሎት በመስጠት ላይ እንደሚገኙ በሪፖርቱ የተገለጸ ሲሆን 63 የስብከተ ወንጌል ማስፋፊያ ሀገረ ስብከት አቀፍ ጉባኤያት በገዳማትና አድባራቱ መዘጋጀታቸው ተገልጿል። በሲዳምኛ ቋንቋ ለሚያስተምሩ 21 የቋንቋ መምህራን ስልጠና ተሰጥቷቸውና በሀገረ ስብከቱ ድጎማ እየተደረገላቸው በገጠር በሚገኙ አብያተ ክርስቲያናት ተሰማርተው በማገልገል ላይ እንደሚገኙ በሪፖርቱ ተጠቅሷል። በቋንቋ መምህራን በሚሰጠው የስብከተ ወንጌል አገልግሎት 1822 አዳዲስ አማንያን ተጠምቀው የቅድስት ሥላሴ ልጅነትን በማግኘት ወደ ኦርቶዶክሳዊት ቤተ ክርስቲያን መጨመራቸው በሪፖርቱ ተገልጿል። ብጹዕ አቡነ ዮሴፍ የሀገረ ስብከቱ ሊቀ ጳጳስ በየወረዳ ቤተ ክህነት በአድባራትና በገዳማት የተሰሩ ስራዎችን አድንቀው አባቶች ያለምንም በጀት ለእናንተ ያደረሷትን ቤተ ክርስቲያን አገልግሎቷን በሚገባ በመፈጸም ጊዜው ፈተና የበዛበት ቢሆንም ፈተናውን በጥበብ በማለፍ ለቀጣይ ትውልድ በማሳለፍ ከሁላችሁም የሚጠበቅ መንፈሳዊ አገልግሎት ነው ብለዋል። የበጀት ችግርንም በልማት ስራዎች በመሳተፍ መቅረፍና ቀኖና ቤተ ክርስቲያንን በሚገባ ማስጠበቅ ይገባል ሲሉ ነው። ብፁነታቸው አባታዊ መልእክትና ቃለ ምዕዳን የሰጡት ለሰዓቱ ያሰናዳ ነው። ዜና ቤተ ክርስቲያን ይህንን ይመስል ነበረ። መርሃ ግብራችንን በሳተላይት ቴሌቪዥን በኢትዮ ሳትና በዲኤስ ቲቪ እንዲሁም ደግሞ በዲጂታል ሚዲያ ገጾቻችን በዩቲዩብ ፌስቡክ፣ ቴሌግራም፣ ኢንስታግራም እና ቲክቶክ ላይ ሃሽታግ ኢኦቲሲቲቪ እያላችሁ መከታተል ትችላላችሁ። የዛሬው ዜና ቤተ ክርስቲያናችን ይህንን ይመስል ነበር። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቴሌቪዥን መርሃ ግብራት ጋር እስከ ቻላችሁ ድረስ አብራችሁ ቆዩ። ሰላም።